አልብኮ በጣም የደና አገር ነው እንግዲህ ያው ታውቃላችሁ፣ አንድ ገጠር ቦታ ጉዞ አድርጌ ነው እና በመንገድ ላይ ያለሁኝ ያለውን የጉዞ ጉዞ ሁኔታና የአካባቢው መልክዓ ምድር ለምን አላሳያችሁም ብዬ የተወሰነ ቪዲዮ ቀርጬላችኋለሁ ማለት ነው። እንግዲህ ይህ አካባቢ ከኮምቦልቻ ወደ አልብኮ የሚወስድ መንገድ ነው። በጣም ደስ ይላል። መስከረም የሀገራችን አዝመራው ሁሉ ደኑ፣ ሰብሉ ይሄ እንግዲህ እኔ በዚህ ነው ማሆን በዚህ ነው የምጓዘው ብቻ በጣም ያምራል። በተለይ የደሴ ቤተመንግስቶች ሁለት ቤተመንግስት አለ ደሴ ከተማ ላይ ና ታሪካዊቷ ና ጥንታዊቷ የደሴ ከተማ ቤተመንግስቶቿን ስሰራ ሀገር በቀል በሆነ የጽድ ዛፍ እንግዲህ ካልብኮ በማስመጣት ነበረ ቤተመንግስቷን የቀለሰችው ማለት ነው። ና ዛሬም ድረስ አልብኮ የደን ሀገር መሆኑን የሚመሰክሩ ዛ ደኖች እንግዲህ በቦታው ላይ እንደምታዩት ዛሬም ድረስ አለ ማለት ነው። በነገራችን ላይ ይሄ ብቻ አይደለም። ሙሉ አልብኮ ወረዳው በደን የተሸፈነ አገር ነው ማለት ነው። እና በጣም ደስ ይላል፣ ያምራል። ይሄ አንድ ቦታ ማሳያችሁ ነው። እና በአሁኑ ሰዓት የደን ፍሽፋን በሳሳበት አገር እንደዚህ ማየት በጣም ደስ ይላል ማለት ነው አሁን የምንጓዘው እንግዲህ እንደዚህ ነው። በምታዩት አቤት ቀጥ ያለ ነው ዳገቱ እራሱ ማለት ነው። ትላልቅ ቋጥኝ ቋጥኝ የወደ ወደ ድንጋይ ነው ያለው እንጓዛለን። እናንተም አብራችሁኝ ተከተሉኝ። በነገራችን ላይ እዚህ ሆኖ ያው ኮምቦልቻ በጣም በርቀት ላይ ሊታያችሁ ይችላል ግን ዳመናም ስለሆነ እንደምታዩት እዚህ አካባቢ ታች ጤፍ አለ፣ ባቄላ። እንግዲህ ዘጋ መንደሮች አሉ የተወሰኑ። ለማንኛውም እኛ ጉዞዎችን እንቀጥላለን፣ እናንተ ማብራችሁን ተጓዙ። ውቡን የሀገራችንን ገጽታ መጎብኘታችን ቀጥለናል። የሀገር ቤት ትዝታና ናፍቆት ያለባቸው የሀገሬ ልጆች

እዚህ ጋር ፏፏቴ ያለ እንደምታዩት ወንዝ አለ ማለት ነው። መንገዱ በጣም ነው የሚያምረው። ይህ እንግዲህ አሁን ያው የመስከረም ውበት ነው። ክረምት ላይ ቢሆን ደግሞ በጣም ነበር ጭቃ የሚሆነው ማለት ነው። እና እኛ እንግዲህ ያው ከመስቀል ማግስት ነው እየተጓዝን ያለ ነው። መስከረም ኦልሬዲ ግማሽ አለና ስለሆነ የተወሰነ አግዞኛል፣ ግን ደህና ነኝ። እንዲካም ቢኖርም በቃ የበለጠ ጠንካራ ነው የሚያደርጋችሁ፣ ወደኋላ እንደማትመለሱ ስታስቡት ማለት ነው። ወደፊት በቃ ተወድቃላችሁ። ብትወድቁ እራሱ ወደፊት ነው ብትወድቁት እና እኔ መንገድ ደስ ይለኛል፣ እውነት ለመናገር ጉዞ

መንገድ እንግዲህ ዋው እዚህ ጋር ውሃ ቅድም ያየነውን ወንዝ ታች ላይ እዚህ ጋር አግኝተነዋል ማለት ነው። ሀገራችን እኮ በጣም ነው የሚያምረው። የእውነት ምርጥ ሀገር ስላለ ልንኮራ ነው የሚገባው ኢትዮጵያውያን። የሚባለው ዛፍ ነው። የዚህ ታች ላይ የምታዩት የሚወዛወዘው የኮሶ ዛፍ ኮሶ፣ እንግዲህ ለባህላዊ መድኃኒትነት የሚታወቅ በጣም መራር የሆነ መድኃኒት ነው። ቀዳም በሽታዎች ሚለት ነው ይናገራሉ ማለት ነው። እዚህ አካባቢ የሆኑ ልጆች ካላችሁ እንግዲህ ነገራችሁን በደንብ ተመልከቱ። ለማንኛውም አሁንም ጉዞችን ይቀጥላል። አልብኮን ቁታችን ይቀጥላል። ያልብኮታችን አሁንም ብዙዎች ከኛ ጋር ተከተሉን፣ ዳይ ወደ ጉዞችን ወደ ማይባር ሐይቅ አካባቢ እየደረስን ነው። እየተቃረብን ነው። እውነት ለመናገር አልብኮ በዚህ ሰዓት መጥቼ አላቅም። ለመጀመሪያ ጊዜ ነው። እኔ ፀሐይ በበጋ ሰዓት ነው መጥቼ ያየኋት። በዛ ሰዓት እንግዲህ በክረምት የሀገር ምን ያህል ሊያምር እንደሚችል ዛፎቹን አይታችሁ የሆነ ነገር ትረዳላችሁ። የአየር ንብረቱ ደጋ ከመሆኑ ጋር ተያይዞ ማለት ነው። እና አሁን ላይ ስመጣት እውነትም አልብኮ በጣም የምትገርም አገር መሆኗን ለማየት ችያለሁ ማለት ነው። ደግሞ ማይባር ጋር ደርሰን ማይባርን በደንብ ሳሳያችሁ አልብኮን የበለጠ እንደምትወዳት አልጠራጠርም። በየቦታው እንደምታዩት እንግዲህ ውሃ ነው ይፈልቃል። በየቦታው ሳሩ፣ ቀጤማው በቃ ስታዩት ድባቡ የመስከረም ድባብ በቃ በጣም አሁንም የሚያምረው መንገድ ላይ በጉዞችን እንዳየነው እንግዲህ የሀገር ሰው አረም እያረመ በተለይ ደግሞ ጤፍ አዝመራን እያረሙ ለማየት ችለናል። እናንዳንድ ሰብሎችም ደግሞ በመድረስ ላይ ይገኛሉ ማለት ነው በብዛት ግን ያው አዝመራው ደጋ አካባቢ ላይ ከቆላማ አካባቢ በተለየ መልኩ ያው ትንሽ ዘግይቶ ነው የሚደርሰው ማለት ነው። እና ለምለሙ ሀገሬ እንግዲህ እንደምታዩት በዚህ ሰዓት የበለጠ የሚያምርበት ጊዜ ነው። አገር ቤት በተለይ አገር ቤት መግባት የምትፈልጉ ሀገር የናፈቃችሁ ሰዎች በዚህ ሰዓት ብትመጡ በጣም ደስ ይላል እና ጨፌው እንደምታየው በቃ በነገራችን ላይ አሁን ከማይባር ሐይቅ ሰፈር ያላችሁ ካላችሁ አካባቢያችሁንና ሰፈራችሁን በደንብ ማየት ትችላላችሁ። የሁና ዘጋ እንደምታዩት እንግዲህ የተንጣለለው የማይባር ሐይቅ ውቡ የማይባር ሐይቅ ገጽታው ይሄንን ይመስላል። እዚህም ጋር ማዶ ላይም እንዲሁም ደግሞ ሌሎች መንደሮች አሉ። በጣም ነው የሚያምረው አካባቢው እንደምታዩት አልብኮ በጽድ ትታወቃለች። እንዲሁም ደግሞ በሌሎች ሀገር በቀል የእጽዋት ዝርያዎች ማለት ነው፣ በጣም በደን የተሸፈነች ነች። በዚህ ሰዓት አልብኮ በጣም በጣም በጣም ታምራለች። ማን ውድ ቤተሰቦቼ እንደምታዩት አዝመራው፣ ሀይቁ ዳርቻ ያለው አካባቢ እንዳለ እጅግ በጣም ያምራል። ከወርቻ አለው በዚህ ሰዓት

ማይባር ሐይቅ እንግዲህ አጠገቡ ደርሰናል እንደምታዩት።